ብስም ላህ ራህማን ራሒም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እጀምራለሁ። ለው አሰላሙ ዓለይኩም ወረመቱላሂ ወበረካቱ አላህ ሰላም በረከትና ራህመት በእናንተ ላይ ይሁን ማለት ነው። በዚሁም ደግሞ እንድታሰምሩበት ምፈልገው እስልምና ፕሪንስፕሊ የተመሰረተው በነዚህ ሁለት ቃላቶች ላይ ነው። ርህራሄ፣ ሀዘኔታ፣ ሰላም፣ ፍቅር የሚመክር ነው። ከዛ ውጭ ያለው የሰዎች ፐርስፔክቲቭ ነው። ዲኑ የሚያስተምረው ይሄን ነው። በመቀጠል ይህንን ዳያሎግ የሚመሩትም በሀገራችንም አመራሮች ላይ እንደምናየው ኢትዮጵያ የአማኝ ሕዝቦች ሀገር መሆኗን ሪኮግናይዝ አድርገው በጸሎት መጀመር እና እውቅና መስጠት ትልቅ ነገር ነው፣ እናመሰግናለን። እንግዲህ የእኔ ጸሎት የሚሆነው አላህ ስብሓነሁ ወተዓላ ሁላችንንም ቅን የምናስብ ቅን የምንናገር፣ ለቅን የምንሰራ አላህ ያደርገን። ለኢትዮጵያ አማን፣ ለዓለማችን ሰላም አላህ ይስጥልን። አመሰግናለሁ። እግዚአብሔር ይስጥልን። ሁላችንም አመሰግናችኋለሁ። ኮሚሽነሮችን፣ ኤምባሲ ሰራተኞችን፣ እዚህ የተገኛችሁ ሁላችንም ለማመስገን ነው። ካቶሊክን የወከሉት አባ ሚካኤል ስለሽ አልተገኙም። እኔም እዚህ ስላለ ከካቶሊክ ቤተክርስቲያን አሁን እየሰራው ያለው ሎካል ፓሪሽ ውስጥ ሎካል ኮሚኒቲ ጋር ነው ግን አባ ስላልተገኙ ዋናው መጸለይ ነው። እግዚአብሔር ጊዜያትን ይሰጣል፣ ቀናትን ይሰጣል። በእግዚአብሔር ዘንድ ደግሞ ሰላምና ፍቅር አለ። እየተሰባሰብ ነው ደግሞ ለሰላም፣ ለአንድነት፣ ለፍቅር ከሆነ የእግዚአብሔር ኃይልም የእግዚአብሔር መንፈስም ሁሌ ከኛ ጋር አለ እና በጸሎት ሁለንተናችንን ማንነታችንን ሀሳባችንን እቅዳችን በሙሉ ወደ አምላካችን ወእግዚአብሔር እንድናደርግ አደራ ይላለው። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አመን። እግዚአብሔር ቸርና ቅዱስ አባታችን ሆይ ሁሉ ነገር ያንተ ስለሆነ እጅ ከፍ አድርገን እናመሰግናለን። በአንድነታችን፣ በሕብረታችን ሁልጊዜ ጊዜ አንተ በመንፈስ ከኛ ጋር አለክ። ለዚህች ጊዜና ለዚች ቀን ለዚች ቦታ ለምናቀርበው ሀሳባችንም ሁሉ የአንተ መንፈስ እንዲበዛና እንድትባርከን እንድትቀድሰን እንለምናለን። ቅዱስ አባታችን እግዚአብሔር ሆይ ኢትዮጵያ ሀገራችንን እንድትባርክልና ኢትዮጵያውያንን ሁሉ እንድትባርክልን ሀሳባችን፣ እቅዳችን ሁሉ እንድትባርክልን አንድ አድርገ እዚህ የሰበሰብከን አምላካችን የምናስበውን፣ የምናገረውን፣ የምንለውን ሁሉ እንድትባርከንና ለአንተ መንፈስ በአንተ ጸጋ በአንተ ምሕረት እንድንሞላ ለሌሎችም ማድረግ የምንችለው ሁሉ ማድረግ እንድንችል ለራሳችን እንዲደረግ ማንፈልገው ለሌሎች ማድረግ እንደሌለብን ለራሳችን እንዲደረግ የምንፈልገው ደግሞ ለሌሎችም ማድረግ እንድንችል በመንፈስ እንድትመራን ይህን ፕሮግራም የሚመሩትን ሁሉ እንድትባርክልን ስኬታማ እንዲሆን እንድታደርገን የሰላም የፍቅር የአንድነት ሰዎች እንድታደርገን በአንዱ ልጅ በጌታችን በኢየሱስ ክርስቶስ ስም እንለምናለን፣ አሜን። የተከበራችሁ የምክክር ኮሚሽን ኮሚሽነሮች በዚህ ስፍራ እንኳን በሰላም በጤና ተገኛችሁ። እንደዚሁም ደግሞ የተከበራችሁ የእግዚአብሔር ህዝብ ሆይ ለሀገር ጉዳይ ወደዚህ ስፍራ በዚህ አይነት ሁኔታ በመሰብሰባችን የሰማይ አምላክ እግዚአብሔርን እጅግ በጣም አድርገን እናመሰግነዋለን እግዚአብሔር አስቦ አቅዶ ለሀገር ጉዳይ በአንድነት በመስማማት በፍቅርና በትህትና እንድንመካከልና እንድንነጋገር ይህን ጊዜና ይህን እድል ስለሰጠን የሰማይ አምላክ እግዚአብሔርን እናመሰግነዋለን በብሪታንያ ባለችው ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን እንደዚሁም ደግሞ ዛሬ በእኛ መካከል ሊገኙ ያልቻሉ የኢትዮጵያ ወንጌላዊያን አማኞች አብያተ ክርስቲያናት እኔን ወክለውኝ ስለላኩ በዚሁ በአንድነት በማያያዝ እግዚአብሔርን እናመሰግናለን። መልካም ፍቃዳችሁ ቢሆን ሁላችንም እግዚአብሔር የፈጠረን በመልኩ በምሳሌው ያቆምን ሰዎች ስለሆነ ቆመን ብንጸልይ ደስ ይለኛል። ፍቃዳችሁ ከሆነ እናመስግን፣ እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አንድ አምላክ ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስለ መልካምና ስለ በጎ ሐሳብህ ተስፋና ፍጻሜ ስላለው ዕቅዶችህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ያውስምና ስልጣን እናመሰግናለን። መልካም ፍቃዱ ሆኖ ደግሞ ጌታ ሆይ በዚህ ስፍራ ለተገኙት ኮሚሽነሮች እግዚአብሔር አምላክ ሆይ፣ እንደዚሁም ደግሞ አባቶች፣ ወንድሞችና እህቶች ለመመመካከር ጌታ እግዚአብሔር አምላክ ሆይ ይህን ስፍራ ይህን ቦታ ይህን ጊዜ ይህን ሰዓት ስለሰጠ እናመሰግናለን። አንተ እንድትመራን የሚበጀውን ነገር እንድታሳየን በፍቅርህ ጌታው እንድታሰባስበንና በመልክህና በምሳሌ እንደፈጠርከን አንድ እንድታደርገን እግዚአብሔር ሆይ ህዝባችን እንድታስብን እንለምናለን። ጊዜውና ሰዓቱን ለአንተና ለታማኙ ለሕያው አምላካችን አሳልፈን በእጅህ አደራ እንሰጣለን። በነገር ሁሉ አንተ ከእኛ ጋር ሁን። በተወደደው ልጅህ በጌታ በኢየሱስ ክርስቶስ ያዋስብና ስልጣን አሜን። እግዚአብሔር ይባርካቸው፣ ተቀመጡ።